አሰላሙ አሌይኩም አርህምቱላ በረካቱ እንትከባላቸው የቻና ላይ ቤተሰቦች፣ ዛሬ የሚገኘው የመጨረሻው ቀን ኤምባሲ የአሻራ ቀን ለመስጠት ከፈጅር በፊት ባለኝ ቀጠሮ ኤምባሲ ላይ ተገኝቻለሁ። እንደምታዩት ነው እንግዲህ። ከዚህ በፊት ግን አንድ ጊዜ ተመልሼ እንደነገርኳችሁ የቆረጥኩትን ትኬትና መለፌን ወደ ሽሜሲ እንዲሄድ አድርጌያለሁ። የቀረውን ደግሞ ነግራችኋለሁ። አሁን ላይ ከፈጅር በፊት ነው ያለሁት ኤምባሲ ስተኑኒ ሰብስክራይብ ሼር እያደረጋችሁ እ የሀገሬ ልጆች አንድ በአንድ ሁሉንም ነገር ነግራችኋለሁ። ተከታተሉኝ እስከ መጨረሻው። መጀመሪያ በጠዋት ሄድኩኝ ሰዓት ተላታ ማለት ነው በኢትዮጵያ ዘጠኝ ሰአት ከሌሊቱ ነው ዘጠኝ ሰአት ተኩል አካባቢ ምክንያቱም እዛ ከፈጅር በፊት መድረስ ስላለብኝ ነው። የሀገሬ ልጆች እና ሄድኩኝ። በመሸዋር ይከፈታሉ የኤምባሲው የግቢ ወር ገባን። እንደዙ አንድ አንድ እያልክ እንደ ትምህርት ቤት በቃ ተሰባሰብን። ከዛ ተሰባሰብንበት ምን ተፈጠረ መሰላችሁ? መጀመሪያ እንደነገርኳችሁ ነው። ትኬት ቆርጣችሁ ተመልሳችሁ ስትሄዱ መለፉ ሴብ ይደረጋል። እዛ ይይዙትና ይመጣል፣ አላፊው ማለት ነው። አላፊው ሲመጣ ስማችሁን ይጠራችኋል፣ ልክ እንደ ትምህርት ቤት ማለት ነው። ስማችሁን ሲጠራችሁ ትሰለፋላችሁ። ተሰልፋችሁ አንድ መቶ የሳውዲ ሪያል ትከፍላላችሁ ማለት ነው። መቶ ሪያል የሳዑዲ ትከፍላላችሁ። ከዛ እንደተሰለፋችሁ ወደ ውጭ ትወጣላችሁ ባስ አለ ማለት ነው። ሁለት ባስ ገባን በባሱ ማለት ነው። ሁለቱ ሁለት ናቸው የሚሄዱት ወኪሎች አብሯቸው ይሄዳሉ ማለት ነው። እና እነዛ ሁለት ወኪሎች አብረውን ሄደው ሁሉንም ነገር እዛ ሽሜሲ ውስጥ እነሱ ናቸው የሚያስፈጽሙት። ትሰለፋላችሁ። በታክስ በራሳችሁ ሽሜሲ ብትሄዱ የሚያስተናግዳችሁ ሰው የለም። በፊት እንደዛ ነበር። ሺ ሜሲ በራስሽ ትሄጃለሽ ምናምን፣ አሁን ግን የለም። ሁሉም ነገር በወኪል ነው የሚያልቀው። ግን በጣም ነው ደስ የሚለው ወላሂ ማለት ነው። እዚ እንደዚህ ቁመው እዛ ድረስ ሂደው ሁሉ ነገር ሲያስጨርሱ ምናምን፣ እኔ በጣም ነው ደስ ያለኝ። ከዛ ይህ እንትሄዳላችሁ። እዛ ግን አደራ ወንድም ሆናችሁ ሴትም የምትሄዱ ጃኬት መልበስ እንዳትረሱ ብርዱ ማለት ነው። የት ሀገር ነች ስትባይ ኢትዮጵያ እራሱን ሊያስብልሽ ይችላል ማለት ነው። እህት ወንድሞች፣ ጃኬት መልበስ እንዳትረሱ። ያለ ብርድ ያለ ብርድ አትጠይቁኝ አልኳችሁ። እና እዛ ጋ ይታያችኋል። እዛ ጋ ነው እየተሰለፍ ነው ነበረ። ከዛ ወጣን ሄድን። እዛ በጣም ብርድ ነው። ተራ ጠበቅን። እያንዳንዷ ነገር አሻራ በስማ ትሰጣላችሁ፣ በአይነት ትሰጣላችሁ። በጣም ብዙ ፕሮሰስ አለው እዛ። ያንን ከጨረሳችሁ በኋላ እነሱ ጋር ሄዳችሁ ወኪሎቻችሁ ጋር መልሰው እነሱ የወሰዷችሁ መልሰው ያመጧችኋል። የት ነው የሚያመጧችሁ? እዚሁ ኢምባሲ ደረስ። በዚህ ውስጥ ግን የተጠየኩትን ብዙ ጥያቄዎች ልመልስላችሁ። በአሻራችን አሁን አደርገን በፍቃድ የምንገባው ስንት አመት ይቆያል? ከዛው ከፖሊሶቹ አፍ ማለት ነው የጠየቅነውን ነው የምነግራችሁ። ለሶስት አመት ብቻ ነው የሚቆየው ለሶስት አመት ብቻ። ስለዚህ ብዙ አመት የቆያችሁ ህዝቦች ግቡ አገራችሁ። ለምን ብትሉ፣ ሶስት አመት ማለት ነገናት ያላችሁ ንብረት በስማችሁ ልታደርጉ ትችላላችሁ። አግብታችሁ ያልወለዳችሁ፣ አግብታችሁ ልትወልዱ ትችላላችሁ። ብዙ አማራጮችን ማየት ትችላላችሁ። ቢያንስ ብር አጠፋለሁ የምትሉት ከሆነ የሆነ እቃ ግዙበትና ያንን እቃ ሽጣችሁ ልትመለሱ ትችላላችሁ። ከሶስት አመት በኋላ ማለት ነውና፣ ለሶስት ዓመት ነው የሚቆየው አሻራ የሚያስፈልገው ደግሞ ፓስፖርት ካለሽ እሺ። ከሌላችሁ ግን ኢትዮጵያ መታወቂያ አውጥታችሁ ምን ማድረግ አለባችሁ? መታወቂያውን ፎቶ አንስታችሁ እዚህ ኤምባሲ ስትመጡ ሰላም ለኢትዮጵያ የሚለው በታች ይተላጠፋል። ለቢሮው ስር ቁጥር አለላችሁ። በዛ በዋትሳፓቸው ትልኩላቸዋላችሁ ማለት ነው። ፎቶውን እነሱ ኮፒ አድርገው ይሰጧቸዋል። ሁለት ብር ምናምን ነው የምትከፍሉት ለኮፒ። ጉርድ ፎቶ ካላችሁ እሺ፣ አራት ይዛችሁ። ሁለት ነው የሚያስፈልገው፣ ግን አራት ያዙ። እዚ ከሌላችሁ እዛ ትነሳላችሁ። ከጠለብ ጠፍተን ክስ ቢኖርብንሳ መጀመሪያ ትኬት ቆርጠን ላላችሁ ችግር የለም፣ መሄድ ትችላላችሁ። ለምን አትሉኝም? እናንተ እዚህ ወኪሎች ጋር ስለምትሄዱ ወኪሎቹ ጉዳዩን ያስጨርሱላችኋል። ገባችሁ። ከዛ ደግሞ እዛ ስትሄዱ ተሰለፉ ይሏቸዋል። ብቻ ለብቻ ከጠለብ የጠፋ በኡምራ የመጣ በባህር የመጣ ብለው ያሰልፏቸዋል። ያኔ እውነቱን ነው የምትናገሩት። ከጠለብ የጠፋ ከጠለብ የጠፋበት እንዳሳልፏቸው ሁሉም ነገር እንድጨረስላቸው ወኪሎቹ አብረው ይሄዳሉ። በጣም ነው ደስ የሚለው። ወላይ የሀበሽያ ያ ኢትዮጵያ እያሉ ሲሉ ራሱ እዛ ሾርጣዎቹ ማለት ነው እነዚህ ኃላፊዎቹ ምጥጥ ብለው እናንተ ሰልፋችሁ ጋር ሲቆሙ ማለት ነው እንደ ውሻ ጡል ጡል እያሉ ሲሄዱ ሳይ ማለት ነው እንዴት ደስ እንዳለኝ። አንዳንድ ጊዜ ህግ ሁሉ የሚኖር በየትኛውም ሀገር ያስከብራል። የእውነቴን ነው የምላችሁ። እና በጣም እንጃ ኤምባሲዎች የሚያመጡት አሰራር፣ አብራችሁ ስትሄዱ በጣም ደስ ይላል። ግን በራሳቸው ይሄ ያለች ስራ አንዱ ልጅ ትናንትና ተብሎ እሷ ዛሬ መጣ አለቀስ በዚህ ቀን በዚህ ሰዓት በዛ ሰዓት መገኘት፣ መታወቂያ ያስፈልጋል። እናንተ የትዛዙ ይህ እስር ቤት ውስጥ ነው። መሰወር አይቻልም። ግን እኔ የሰወርኩት እኔ እህታችሁ እዚህ ጋር ያለ ብርድ አጥንት ይሰብራል እና የአገሬ ልጅ ነው አማና ጃኬት ሰዓት እንዳትሄዱ። ይሄ ባሱ ነው የምንገባበት ነው እንግዲህ መዲና መሄድ ከፈለገ በዚሁ በባሱ መሄድ ይችላል። ይሄ ግቢ ነው እንዳለ የእስር ቤቱ ምንም ዓይነት ማስረጃ አላጎል በሙሉ ለምችላችሁ የመጣሁት ነች ቃል ልጆች፣ ሌክቸር ሰብስክራይብ እያደረጋችሁ ሌላም ጥያቄ ካላችሁ ጠይቁኝ። የእውነት ነው የምላችሁ። አገር መግባት ስንት ቀን ያቆያል ምናምን አንድ ወር ነው ከፈለጋችሁ የሚያቆየዋችሁ እና ቀላል ነው። አምስት አመት መስሎ የነበርን ያሻራ የሚይዘኝ ሀገሬ ልጆች፣ እውነት ለመናገር ግን አምስት አመት አይደለም ሶስት አመት ነው እና በጣም ደስ አለኝ። ይህንን ሳቅ አምስት አመት ለእነማን ነው መሰላችሁ ተይዘው አገር ለሚገቡ ሰዎች ነው። ጣይም ከተያዛችሁ፣ ተይዛችሁ አገር የምትገቡ ከሆነ እሱ አምስት አመት ይቆይባችኋል። ከዛ ውጪ አላችሁ ግን እንኳን ደሳላችሁ። 3 አመትና 3 አመት ደግሞ ምንም ናት፣ ምንም ሳንሰራ ታልፋለች። እዚህ ማሳልፈናል። በተለይ እንደኔ ብዙ አመት የቆያችሁ እህቶቼ ልታስቡበት ይገባል። ሀገር አለን ላችኋለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ተወዳችኋለሁ።